ጉድ ያለው ገንፎ አድሮ ይፋጃል አለ። ያው እንግዲህ ሰሞኑን እንዴማ ናቸው? ሶሻል ሚዲያ ተከታይ ዞር ዞር ትንል ሩታ ሰሩይ በገመድ ሰሩይ በገመድ ሰሩ በገመድ ልቀቁኝ በገመድ እያለች እንቢ ብላ ነበረ። በሆዷ ያ ብርሽን ጽን ሲዛ ማለት ነው። አሁን ደግሞ ምንም አማራጭ ትታጣ ብርሽ ፔንት ነቀለ እያረበረበች ነው ማለት ነው። ለሆዲዋ ጥንት ስትታ ላብርሽ እየሮጠች ነው ማለት ነው ሐኪም ቤት እንዲያያችኋት እንኳን እርጉዝ ሌጣ አንድ የዛ አይሮጥም ማለት ነው። አብርሽን አልጋምጥታ ወዲ ሆስፒታል ለመክተት እየሮጠች ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ ውድና የተከበራችሁ የመሬም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁን? አልሐምዱሊላህ ሰላም ነኝ። ለቻናል የአዲስ የሆናችሁ ሸላይ ሰብስክራይብ እያረጋችሁ አበረታቱኝ። ያው እንግዲህ እንደ ማናቸውም ሶሻል ሚዲያ ተከታይም አንጻራዊ መጻን ዞር ዞር የተለያየ ነገር አያለሁም አላሁም እሰማለሁም። ሁሉ የመሽም የሰውን ስህተት ለማረም ስለሆነ እኔ ዝግጁ ላይ የሆንኩት በራሴ ስህተት እና በራሴ ነውር ወይም በራሴ የሚያሳፍር ነገ ለልጆችም ሆነ ለልጅ ልጆቼ የሚያፍሩበት ነገር እኔ በፍጹም አበዴ እናልሰራም። ሰውን በሚሰራው እፈራለሁ፣ አፍራለሁ፣ እሸማቀቃለሁ እንኳን በራሴ ልሰራው ማለት ነው እና። ያው እንግዲህ ሩታና ብርሽ እንዳየናቸው ተጣልተዋል። የነሱ የቃቃ ጨዋታ ነው ትጀምሩትም ህይወታቸው፣ ኑሯቸው፣ ግዚያቸው፣ ዘመናቸውም የቃቃ ጨዋታ ነው። ሰርጉ በቡናው በፊት ቁርሱ በኋላ በሆነ እንዴት ዛርገው ስለሆነ ትዳራቸው ምንም ደስ የሚልና ምንም ምቹ ምንም የሚመስጥ ነገር ስላላ ሌለ ትዳራቸው፣ ህይወታቸው ሁልጊዜ እንደት እንዴት ተናቆሩ ሁልጊዜ ግዜ እንዴት ተደባደቡ ሁልጊዜ ግዜ እንዴት ተጣሉ ሁ እንዴት ተገፈታተሩ ያረጃሉ ማለት ነው። አዎ አንዲቱን አንዲቱ ቲገፈትራት በመጨረሻ ጊዜ ወየሷ ወየሱ ጥርስ ይወልቃል ማለት ነው። የዛን ጊዜ ቲስቁኝ እያሉ ጥርሰ በረዶ ሲሆኑ ሁለታቸውን መገፋተሩን ያቆታል ማለት ነው። አዎ ቲያረጁ ወይም ቲሞቱ ነው መገፋተሩን መጣላቱን የሚያቆሙት። ምክንያቱም አንድ ወንድሊ ማለት ነው፣ ወደድም ፈሳም፣ አራምሸናም ወንድሊ ሴቲቱን ቲያፈቅርሽ ነው። ትዳርም ሆነ ፍቅርም ሆነ የሚሰምረው የሚያምረው ሴት ልጅ ወንድ ልጅን አፈቅራለሁ ብላ በተለይ አገር ለቃ ወንድ ፍለጋ ወንድ መንደር ተሐጅች በቃ ዘሩ ቀልጧል ማለት ነው። የዘራሽው ዘር ይበቅላል ብለሽ እዛው ቀልጦ ቀልጧል ማለት ነው አፈሩ ውስጥ በቃ። ምክንያቱም ሴት ልጅ ራሳችንን ነው የምናሰድበው፣ እራሳችንን ራሳችንን ዝቅ አድርገን ራሳችንን እናሳፍራለን። ራሳችንን፣ ቤተሰቦቻችንን፣ ዘመዶቻችንን ሁሉ እንደምናሸማቀቅ እንደምናሰድብ ታውቃላችሁ። ይሄ ማን የሚያውቀው፣ ማንም የሚያውቀው እና ሴት ትትሆኑ ክብራችሁን እራሳችሁ ወቁ፣ ስነ ስርዓታችሁን እራሳችሁ ወቁ። አንድ ሴት ልጅ እናትና አባት ይፀንሷታል፣ ትወልድ ያለይ ታርጋለች ይታርጋለች። አቅማዳም እስከምትደርስ ወላጅ ይጠብቃታል ግዴታው ስለሆነ፣ አቅማዳም ትደርስ በቤተሰብም ሆነ በዘመድም ሆነ ልዩም አፍቅሯ ታይቷትም ሆነ ቤተሰብ ያስጠይቃል፣ በስነ ስርዓት በክብር በህጓ በልዩ አገረዲነቷ በዲያስ በጫጉላ ልዩም ኮርቶባት እሷም ኮርታ ቤተሰቦቿም ኮርተውባት ታገባለች። እርግጥ ትዳሩ እንኳን ዘለቂታ ባይኖረው ያችን ክብር አላት። በቃ ታታገባ በፊት በቤተሰቦቿ ስር ቤተሰቦቿን አስከበራ ራሷ ተከብራ ቤተሰብም ሆነ ዘመድም ትዳር እንዲያጋጣሚ ይመጣል። ትዳርና ሞት እርዚቅ አጋጣሚ ነው። በአጋጣሚ ይመጣላት ታገባለች። እሷም ቤተሰቦቿን ባሏም ይኮሩባታል። ለምን? ድንግል ናታ ራሷን አስከብራን የምንኖረው። ከዛም በኋላ ህይወታቸውንም ተቀጠሉ አህለን ታልቀጠሉም ቢፈታትም ችግር የለውም። በድንግልና ቤተሰቦቿን ባሏን እሷን አኩርታ አስደስተታ አግብታ ፈታ ነው ይባላል። ለሁለተኛው፣ ለሶስተኛው አትክልት አይደለም ድንግል አያቀጣቅጥም። ወይም ድንግል ለዛኛው በትዳር ብሎ ቁጭ አይልም። አንዴ የተሄደ ይሄድ። ሞት አሁን አንዴ ይመጣል ይዞን ይሄድ። ያልመለሰን እንመጣለን አንመጣም። ድንግልም እንደዛ ነው። እና ለራሳችሁ ራሳችሁ እውቁ። ዝምላችሁ እንድርጎ ዝም ብዬ ገባችሁ አፈቅረው ወደዋለሁ መቼም ሆነ መቼም፣ ወንድ ልጅ እርግጥ በሂዴት አንቺ ትወጂው አልወድሽም ይልሽ እና በሂዴት ትትቀርቢው የሆነ ነገር ትታሳየው የሆነ ነገር ትቀምስሽ የሆነ ነገር እናትሽ እንትያዩ ሊወድሽ ይችላል፣ ግን አያፈቅርሽም። አንቺም እሱን ወደሽ እወድሃለሁ ብለሽ እንደምትመጪ ሁሉ ባልሽ ሞለ ፍቅረኛሽም እወዳታለሁ ብሎ ታይቦ ፍላጎቱ የምትመራውን ያያትን ያስደሰተችውን ሴት ሊመርጥ ይችላል። አዎ ምንም ሆነ ምንም፣ ውዶችዬ፣ ለጊዜውም ሆነ ለዘላቂታም ወንድ ልጅ ወድሽ እንጂ ሴት ልጅ ወደድሽ ማለት በቃ ትሳራ ነው። ለጊዜው በምንም በምንም እወድሻለሁ ሊልሽ ይችላል፣ ግን ለዘላቂነት አያፈቅርሽም። እኔ እኮ ወደድኩሽ እንጂ ወደድሽኝ እንጂ አልወደድኩሽም አፈቀድሽኝ እንጂ አላፈቀርሽም እልሻለሁ እርሜ ልክሽን ትትገኸሪ እርሜ ልክሽን ትታለቅሺ እርሜ ልክሽን ትትናደጂ ትኖር ያለሽና ልካችሁ ነው ወቁ ሴቶች አይፍላባችሁ ታቅማ ታቅማችሁ ልክ ይሄን የሚያቃጥል ይሄን ጋዛ ሲር እየጠጣችሁ እንደዚህ እንደ ጠራራ አይፍላባችሁ አይ ፍላባችሁ ረጋርጋችሁ ያዙት ሁሉንም ነገር ለዛሬ የነበረ ቪዲዮ ይሄ ነበር ቀጣይ ቪዲዮ ውስጥ የምንገናኝ አሰላሙ አለይኩም ረህመቱላሂ ወበረካቱ